እንግዲህ የትኛውም የአዋልድ መጽሐፍ እነዚህ ፈተናዎች ማለፍ አይችልም። እንስሳት ሁሉ በአንድ ቋንቋ ይናገሩ ነበር፣ የስጋ ጉስቅልና ጸሎት እንድሰማ ያደርጋል። መልአክ ውሸት ስናገር፣ ጦም፣ ምጽዋት ታጸድቃለች፣ እግዚአብሔር ከመላእክት ጋር ሲመካከር። የዩቱባችን ቤተሰቦች ከዚህ በፊትም ብዙ ዩቱብ ቪዲዮ ቪዲዮ እየሰራ ነው የሆንን ሲሆን አሁንም በዚህ ሁኔታ እንደዚህ አይነት ቪዲዮዎች ይዘን እንመጣለን። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ለሌሎች ሼር ላይክ በማድረግ ለብዙ እንድደርሱ አድርገዋቸው የመጽሐፍ ቅዱስ ቀኖና ኦር ካኖኒሲቲ ቀኖና ከግሪኩ ካኖን የተወሰደ ቃል ሲሆን ትርጉሙ በዘመኑ ለመለካይነት ወይም ለመስፈሪያነት እንደ ሜትር የሚጠቀሙበት ከሸምበቆ የሚሰራ በትር ነበር። የመጽሐፍ ቅዱስ ቀኖና ስንል በመጽሐፍ ቅዱስ ውስጥ ያሉትን 66 መጽሐፍት በዚያ ዘመን ከነበሩ ብዙ መንፈሳዊ ከሚመስሉ መጽሐፍት ለመለየት የቤተ ክርስቲያን ዋናዎችና መጽሐፍ ቅዱስ ምሁራን ኦር ስኮላርስ የተጠቀሟቸው መስፈርቶች ለማሳየት ነው። የመጽሐፍ ቅዱስ ቀኖና ለምን አስፈለገ? የሐሰት መጽሐፍቶች እና ምልክቶች በሰፊው እየተሰራጩ ስለመጡ አማኞች የራሳቸውን እውነተኛ የመጽሐፍት ክፍሎች ማወቅ ስለነበረባቸው። ሁለተኛ፣ ሁሉም ትውልድ የተጠናቀቀና ፍጹም የሆነን የእግዚአብሔር ቃል እንዲያገኝ። ሶስተኛ፣ በጽሁፍ የሰፈረ እና በመንፈሳዊ ጉዳዮች ሁሉ ላይ ሙሉ ስልጣን ያለው ኦር አውቶሪቲቪ የእግዚአብሔር ቃል እንደኖረው በማስፈለጉ። አራተኛ፣ ጠላት መጽሐፍቶቹን ለማጥፋት በተደጋጋሚ እንዲቃጠሉ ስላደረገ መጽሐፍቶቹ ሰብስቦ መጠበቅ አስፈላጊ ስለነበረ ነው። ለምሳሌ ንጉስ ዲዮቅሎጥያኖስ ክርስቲያንን ለማጥፋት በሚል የተጠቀመው አንዱ ዘዴ የመጽሐፍ ቅዱስ ክፍሎች እየሰበሰበ ማቃጠል ነበር። የመጽሐፍ ቅዱስ ቀኖና መስፈርቶች፤ ቤተክርስቲያን የመጻሕፍቱን አይነትና ብዛት ለመወሰን የተለያዩ መስፈርቶች ተጠቅማለች። አንደኛ፣ እስትንፋስ እግዚአብሔር ኦር ኢንስፓይሬሽን መጽሐፍ በእግዚአብሔር መንፈስ ምሬት ለመጻፍ በይዘቱ፣ በጭብጡ፣ በመልእክቱ፣ በጥቅሙ ወዘተ መረጃ ለማግኘት ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21። ሀ ውስጣዊ ምስክርነት በመጽሐፍ ውስጥ የሚገኙት ስለ መጽሐፍ ምንነት፣ ስለ ጻፊው ማንነት የሚገልጹ መረጃዎችንና የእግዚአብሔርንና የነቢያቱ ምስክርነት መፈለግ ዘዳግም 31 ከቁጥር 24 እስከ 26 ኢያሱ ሚራፍ 1 ቁጥር 8 መጽሐፍ ሚራፍ 3 ከቁጥር 4 ኤርሚያስ ሚራፍ 36 ነሄሚያ ምዕራፍ 8 አንድ እስከ 8 ዳኒ ምዕራፍ 9 ከቁጥር 2 ዘካርያስ ምዕራፍ 7 ከቁጥር 12 የጳውሎስ መልእክቶች በሙሉ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 ወዘተ። ለ ውጫዊ ምስክርነት የስነ ጽሁፍ ይዘቱ የተጽዕኖና የመለወጥ ብቃቱ የትምህርት ይዘቱ ታላቅነትና ጥልቀት የማይዳለው ስልጣኑ ወዘተ ሁለተኛ የአዲስ ኪዳን ምስክርነት አፖስቶሊሲቲ ጌታ ኢየሱስ ክርስቶስና ሐዋርያት በመረጃነት የተጠቀሳቸውና ዕውቅና የሰጣቸው መጽሐፍ በሙሉ ተቀባይነት አግኝተዋል። ሶስተኛ በአይሁድ ዘንድ ያላቸው ተቀባይነት። ለአዲስ ክዳን መጻሕፍት የተቀመጡት መስፈርቶች እንዳለ ሆነው በዋናኛነት ግን የብሉ ክዳን መጻሕፍት የተሰጡት ለአይሁድ እንደመሆኑ መጠን እነርሱ የተቀበላቸውን መጻሕፍት ሁሉ መቀበል ግዴታ ነው። በመሆኑም አምላክ ለእነርሱ በቀጥታ የሰጣቸውና በእነርሱም ዘንድ ተቀባይነት ያላቸው ዛሬ በእኛ መጽሐፍ ቅዱስ ውስጥ ያሉት 39 መጽሐፍት ናቸው። አራተኛ የመንፈሳዊ ተጽዕኖ ብቃት ኦር ሪኮግኒሽን በተጠቃሚው ላይ የሚያመጣው መንፈሳዊ ህይወት በጎ ተጽዕኖና ለአማኙ የሚሰጠው ሁለንተናዊ አገልግሎት ወይም ለስጋ መንፈስ ነፍሱ የሚሰጠው ጠቀሜታ፣ ሁለተኛ ነገስት ምዕራፍ 22 ቁጥር 8፣ ነህሚያ ምዕራፍ 8 አምስተኛ የተስማምነት መስፈርቶች ኦር ኮንሲስተንስ በመጽሐፍ ቅዱስ ውስጥ ካሉት ሌሎች መጽሐፍት ጋር ያለምንም ተቃርኖ መስማማት መቻል አለባቸው። የተለያዩ ውሳኔዎች ጥንታዊቷ ቤተክርስቲያን ተደባልቀው የነበሩት መጽሐፍቶች በማጣራት በአራት ከፋፈለቻቸው። እነዚህም አንደኛ ስምምነት ያላቸው እነዚህ አሁን በመደበኛ መጽሐፍ ቅዱስ ውስጥ ያሉትን በብዛት ያጠቃልላል። ሁለተኛ ስምምነት የሌላቸው በይዘታቸው ከሌሎች መጽሐፍት ለየት ያሉ። ሶስተኛ የሐሰት ጽሑፎች ሲውዴፒግራፋ። አራተኛ ድብቅ ጽሑፎች አፖክሪፋል። በመሆኑም ጥንታዊ የቤተ ክርስቲያን አባቶች ዛሬ በኦርቶዶክስና በካቶሊክ ተቀባይነት ያገኙት የአዋልድ መጽሐፍት አይቀበላቸውም ነበር። ለምሳሌ አትናቴዎስ በ367 ዓመተ ምህረት በፋሲካ በዓል በብራኬ ምልክት ሲጽፍ የአዲስ ኪዳን መጽሐፍት 27 ብቻ መሆናቸውን ጻፈ። እንዲሁም የአዋልድን መጽሐፍ ፈጽሞ አልተቀበለም ነበር። አውሳቢዮስ የአዋልድ መጽሐፍትን ፈጽሞ አይቀበልም። በኋላ ግን በ393 በሂፖ የተሰበሰበው ጉባኤ ለአፖክሪፋን መጽሐፍ አጸደቃቸው። በኋላም በ405 ዓመተ ምህረት ጀሮም መጽሐፍ ቅዱስ በላቲን ሲተረጉም በፖፖ ደማሱስ ትእዛዝ መጽሐፎቹን ጨምሯቸዋል። ጥንታውያን የእንግሊዝ ትርጉም ዋይክሊፍ ሲጽፍ ግን እነዚህ የአፖክሪፋ መጽሐፍ አስወጥቷቸዋል። በመጨረሻም ካቶሊካዊት ቤተ ክርስቲያን በትሬንት ባደረገችው ተከታታይ ስብሰባ 1545-64 እና በቫቲካን ጉባኤ በ1870 የአፖክሪፋን መጽሐፍ ተቀ ይቀርብ በፕሮቴስታንቶች በኩል ግን በ1647 በእንግሊዝ ዌስት ሚኒስትር የእምነት መግለጫ ላይ ሁሉም አይነት የአዋልድ መጽሐፍቱ ውድቅ ተደርገዋል። የአዋልድ መጽሐፍት፣ ዴትሮካኖኒካል። የአዋልድ መጽሐፍት ምንድን ናቸው? በመደበኛው መጽሐፍ ቅዱስ ያሉት መጽሐፍት ብዛት 66 ሲሆን በካቶሊካዊት እና በኦርቶዶክስ አብያተ ክርስቲያን ደግሞ እንደ መጽሐፍ ቅዱስ ክፍል ተደርገው የተጨመሩ ሌሎች ጽሑፎች ናቸው። ጌታ ኢየሱስ ፈጽሞ ከእነዚህ መጽሐፍት ጠቅሶ የማያውቁ ሲሆን ከላይ የተጠቀሱት ቤተ እምነቶች ግን ተቀባይነትን አግኝተዋል። የአዋልድ ኦር ዴትሮካኖኒካሊ መጽሐፍት በዋናኛነት የሚከፈሉ ናቸው። አንደኛ፣ አፖክራፋ፣ ሁለተኛ፣ ሴዶፒግራፋ ለመባል ይታወቃል። አፖክራፋ ስውር ወይም ድብቅ ማለት ነው። ምናልባትም እንደ መጽሐፍ ቅዱስ አካል በአብዛኛው ስለማይታዩና አሁን ግን ተጠብቀው ያሉ በመሆኑ የተሰጣቸው ስያሜ ነው። የአፖክራፍ መጽሐፍ 15 ያህል ሲሆኑ ሁሉም የጻፉት በአሁድ ጽህፈት አማካኝነት ነው። የተጻፉበት ጊዜ ከ200 ቅድመ ክርስቶስ እስከ አንድ መቶ ዓመት ምት ባለው ጊዜ ውስጥ ነበር። ዋናዎቹ ኦሪጂናል ጽሁፎች በዕብራይስጥ አረማይክና ግሪክ ቋንቋዎች የተጻፉ ሲሆን እስካሁንም ድረስ በግሪክ፣ በላቲን፣ በኢትዮጵያ፣ በግብፅ፣ በአረ ሀገራት በሶሪያና በአርሜኒያ ተጠብቀው ነበር። መጽሐፎቹ በይዘታቸው በስድስት ይካፈላል። በ250 ቅድመ ክርስቶስ ወደ ግሪክ በተተረጎመው የብሉይ ኪዳን መጽሐፍ ቅዱስ ላይ ባይገቡም ቀስ በቀስ ግን በሌሎቹ ግልባጮች ላይ አንድ በአንድ እየተጨመሩ የመጡ ነበር። ነገር ግን የብሉይ ኪዳን መጽሐፍ ከአምላክ በተሰጣቸው አይሁዶች ዘንድ ፈጽሞ እንደ መጽሐፍ ቅዱስ አካል ተደርጎ አልተቆጠሩም። የመጽሐፍ ይዘት ትምህርታዊ፣ ሃይማኖታዊ፣ የፍቅር ታሪክ፣ ታሪካዊ፣ ትንቢታዊ፣ ትርካ። የመጽሐፍ አይነት ወይም ስም አንደኛ መጽሐፍ ጥበብ፣ ሁለተኛ መጽሐፍ ሲራክ፣ ሶስተኛ ጦቢት፣ አራተኛ ዮዲት፣ አምስተኛ ህዝራ አንደኛ፣ ስድስተኛ አንደኛ ሜቃቢያን፣ ሰባተኛ ሁለተኛ ሜቃቢያን፣ ስምንተኛ ባሮ፣ ዘጠነኛ የእርሚያስ ምልክ፣ አስረኛ ህዝራ ሁለተኛ፣ አስራ አንደኛ ተሬፋስተር፣ አስራ ሁለተኛ ጸሎተ ሰለስቱ ደቂቅ፣ አስራ ሶስተኛ ሶሲና፣ አስራ አራተኛ ቤሌና ድራኑ፣ ወይም ዳንኤል፣ አስራ አምስተኛ ጸሎት ምናሴ፣ ሴዶፖግራፈር። እነዚህ መጽሐፍት የምታወቁበት ባህራቸው ደግሞ ፈጽሞ የጻፎቻቸው ማንነትና የተጻፉበት ዘመን በቅጡ የማወቅ አለመቻሉ ነው። ቢሆንም በጠቅላላ መልኩ ግን የተጻፈት ከሁለት መቶ ቅድመ ክርስቶስ እስከ ሁለት መቶ ዓመተ ምሕረት ባለው ጊዜ ውስጥ ነበር። በአምስት አይነት ብዛት ይካፈላሉ። የመጽሐፍ ይዘት ትረካ፣ ራእይ፣ ትምህርታቢ፣ ቅንያቢ፣ ታሪካቢ። የመጽሐፍ አይነት ወይም ስም፣ አንደኛ መጽሐፍ ዩቤልዩ፣ ሁለተኛ የአርስቲያስ መልእክት፣ ሶስተኛ መጽሐፍ አዳም ወይ ሔዋን፣ አራተኛ የኢሳይያስ ሰማዕትነት፣ አምስተኛ መጽሐፍ ነው፣ ስድስተኛ የአሥራ ሁለቱ አባቶች ኪዳን፣ ሰባተኛ ዜና ነቢያት ትንስር፣ ስምንተኛ መጽሐፍ ሙሴ፣ ዘጠነኛ መጽሐፍ የባሮክ፣ አስረኛ መቃብያን አንደኛ፣ አስራ አንደኛ መቃብያን ሁለተኛ፣ አስራ ሁለተኛ የአቃር ታሪክ፣ አስራ ሶስተኛ መዝሙር ሰለሞን፣ አስራ አራተኛ መዝሙር መቶ ሀምሳ አንድ አስራ አምስተኛ የሳዶቃውያን ስራ። ምንም እንኳ እነዚህ መጽሐፍ ቀኖናዊ መጽሐፍት ውስጥ ባይካተቱና በአይሁድም ተቀባይነት የሌላቸው በሆኑም መጽፍቱ ግን በወቅቱ ብዙ ስርጭት የነበራቸውና በአይሁዶችና ክርስቲያኖች ዘንድ የታወቁ ነበር። የአዋልድ መጽፍት ችግሮች፣ አንደኛ የጻፎዎች ማንነት በውል አለመታወቅ። ሌሎች የመጽሐፍ ቅዱስ ጻፎች ማን እንደ ጻፋቸው ለማወቅ ብዙ አስቸጋሪ አይደሉም። የአዋልድ መጽፍት ግን ፈጽሞ ጽያፋቸው አይታወቅም። እንደም ባለታሪኩ ታሪኩ በህይወት በሌለበት ዘመን የተጻፉ ይበዛል። ለምሳሌ ተረፈ ኤርምያስ፣ ተረፈ ዳንኤል ሁለተኛ የዘመን አገላለጽ በተለይ ደግሞ ሲውዴፒግራፍ መጽሐፍ የተጻፉበት ወቅት ማወቅ አዳጋች ነው በዚህ በተጨማሪ የአዋልድ መጽሐፍ በምንባባቸው ውስጥ የጊዜውም የዘመናት አጠቃቀም ስህተት ይገኝባቸዋል ሶስተኛ የታሪክ የአዋልድ መጽሐፍት እውቅና በመስጠት ከመጽሐፍ ቅዱስ ክፍል ብንጨምራቸው ከዋናው መጽሐፍ ጋር ብዙ የታሪክ ግጭቶች ይፈጥራል ለምሳሌ በዋናው ዳንኤል ጸሎት መጸለይ ባለመቆሙ በአንበሶች ጉድጓድ ተጣለ ትንቢተ ዳንኤል ምዕራፍ ስድስት በአዋልድ ዳንኤል ዘንዶ በመግደሉ ጉድጓድ ተጣለ በዋናው ዳንኤል አንድ ቀን ብቻ በአንበሶች ጉድጓድ ሲያድር፣ በአዋልድ ዳንኤል ለሰባት ቀናት በአንበሶች ጉድጓድ ውስጥ ቆየ። አራተኛ አስተምሮ ኦር ዶክትሪን ግጭት። በዋናው ገንዘብ መውደድ የጥፋት ሁሉ ስር ነው ኑሮ ወይ ይበቃኛል። አንደኛ ጢሞቴዎስ ምዕራፍ 6 በአዋልድ ገንዘብ በቃኛ ትበል። መጽሐፍ ሲራክ ምዕራፍ 11 ቁጥር 24 በዋናው ጉልበት ሁሉ ለኢየሱስ ስም ይንበረከካል። ፊልጶስ ምዕራፍ 2 ቁጥር 9 እስከ 11 በአዋልድ ወደ ጫጉላ ቤት በገባህ ጊዜ የደቀቀ ጣን ከዚህ አሳ ከልቡ ከጉበቱ አምጥተህ አጢስበት። ያንን ጋኔኑ በሸተተው ጊዜ ይሸሻል፣ ለዘላለም አይመለስም። ጦቢት ምዕራፍ 616 ሌሎች ልዩ ልዩ ስህተቶች፣ አንደኛ በዋናው ዳዊት ቤተ መቅደስ ይሰራለሁ ብለው ሲያስብ እግዚአብሔር ግን አትሰራለኝም ብለው ከለከለ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 6፣ አንደኛ ዜና ምዕራፍ 28 ከቁጥር 3። በአዋልድ እግዚአብሔር ቤተ መቅደስ ሥራ አለው ይላል። ሁለተኛ በዋናው አዳም በበለሰ ቅጠል ዕርቃኑን ሸፈነ እንጂ የበላው የእውቀት ዛፍ ነው፣ ዘፍጥረት ምዕራፍ ሁለት ቁጥር 17 ዘፍጥረት 37 በአዋልድ አዳም የበላው የበለሰ ዛፍ ነው። ሶስተኛ ኢየሱስ ክርስቶስ ኦርኤል የሚባል መላክ እንደሆነ ያለ ጥንቃቄ ተጽፏል። አራተኛ ይኸው መላክ እንደ እግዚአብሔር አብ ሆኗም ተጽፏል። በዋናው በኢየሱስ ስም ስንጸልይ መልስ እናገኛለን፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 እንዲሁም 1623 በአዋልድ የስጋ ጉስቅልና ጸሎት እንድትሰማ ያደርጋል። መላክ ውሸት ስናገር ጦቢት 5:11-12 ምጽዋት ታጸድቃለች ጦቢት 14:11 ከሮሜ ምዕራፍ 4 ከቁጥር 4 እስከ 6 እና ገላትያ ምዕራፍ 2 21 ጋር አስተያየ እግዚአብሔር ከመላእክት ጋር ሲመካከል ኩፈሊ 4:4 ከኢሳይያስ አርባ ከቁጥር 13 እስከ 15 ባለው አስተያየ አዳም ሔዋንን በገነት ውስጥ እያለ አወቃት ኩፈሊ 4:6 ከዘፍጥረት 4 አንድ ጋር አስተያየ እንስሳት ሁሉ በአንድ ቋንቋ ይናገሩ ነበር ኩፈሊ አምስት ሁለት በአጠቃላይ ይህንን በመሳሰሉ ብዙ ስህተቶች የተሞላ ነው። ከዚህ ሁሉ በላይ ደግሞ ሌሎች መጻሕፍት እያማለት መስፈርቶች ሊያሟሉ አልቻሉም። የቀኖና መስፈርቶች የሚባሉትም አንደኛ ሐዋርያዊ ወይም ትንቢታዊ መስፈርቶች ኦር አፖስቶሊስ ሁለተኛ በአይሁድና በጥንቷ ቤተክርስቲያን ያለችው ተቀባይነት፣ ሶስተኛ የተስማምነት መስፈርት ኦር ኮንሲስተንስ፣ አራተኛ ውስጣዊና ውጫዊ ምስክርነት ኦር ኢንስፓይሬሽን፣ አምስተኛ የቤተክርስቲያን ላይ ያለው ተጽዕኖ ኦር ሪኮግኒሽን። እንግዲህ የትኛው የአዋልድ መጽሐፍ እነዚህ ፈተናዎች ማለፍ አይችልም። ውድ የዩቱባችን ቤተሰቦች፣ ከዚህ በፊትም ብዙ ዩቱብ ቪዲዮዎች ቪዲዮ እየሰራ ነው የሆነን ሲሆን አሁንም በዚህ ሁኔታ እንደዚህ አይነት ቪዲዮዎች ይዘን እንመጣለን። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ደግሞ ለሌሎች ሼር ላይክ በማድረግ ለብዙ እንድደርሱ አድርጓቸው።